በየደረጃው የሚገኙ ሴክተር መስሪያ ቤቶች በህፃናት ደህንነትና ተጠቃሚነት ላይ የሚያከናውኑ ተግባር ለማጠናከር የሚያስችል በጀት በቅዳቸው አካተው እንዲተገብሩ የሚያስችል የምክክር መድረክ በቡታጀራ ከተማ ተካሂዷል። የጉራጌ ህዝብ ራስ አገዝ የልማት ድርጅትና ዓለም አቀፍ የህጻናት አድን ድርጅት ከክልሉ ሴቶችና ህጻናት ጉዳይ ቢሮ ጋር በመተባበር የህፃናትን መብት ደህንነትና ተጠቃሚነት በበጀት መደገፍ በሚል ርዕስ በተዘጋጀው የውይይት መድረክ መልእክት ያስተላልፉት የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ ማህምር ናስርንዳ ሉት የህፃናት ተጠቃሚነትና ደህንነት በማጎልበት በአእምሮና በአካል የበቃ ሀገር ተረካቢ ዜጋ ለማፍራት የተቀናጀ ጥረት ማድረግ ይገባል። በየተቋማቱ የሚከናወኑ የህፃናት ጉዳዮችን በጀት ተመድበው ተጠቃሚነታቸውን ማረጋገጥ እንደሚገባም ኃላፊዋ ገልጸዋል። የህጻናትን ጉዳይ ስናነሳ የጤና ጉዳይ እናነሳለን። የተሻሻለ ትምህርት የማግኘትን ጉዳይ እናነሳለን። የመብት ደህንነት መጠበቅ ጉዳይ እናነሳለን። የህጻናትን ተግባር እንዴት ልደግፍ፣ የበጀት አካል እንዴት ማድረግ እችላለሁኝ ቀጣይ ደግሞ በምን መልኩ የጋራ አድርገን እንሂድ የሚለውን ኃላፊነት ወስዶ በዛ ልክ ሀሳቡን ይዞ ይሄዳል የሚል ዛሬ በህፃናት ላይ የሚፈሰው መዋለ ነዋይ የነገ ሀገር ላይ ኢንቨስት ማድረግ በመሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶች በጉዳዩ ላይ ተቀናጅተው እንዲሰሩ ጠይቀዋል። የጉራጌ ህዝብ ራስ አገዝ የልማት ድርጅት ጉራልድ ዋና ስራ አስኪያጅ አቶ መቻላ ወርቃ ድርጅቱ ከዓለም አቀፍ የህጻናት አድን ድርጅት ጋር በመተባበር ህጻናትን ተጠቃሚ የሚያደርጉ ተግባራት በማከናወን ላይ እንደሚገኝ አስረድተዋል። የህፃናት ጉዳይ ለአንድም ተቋም ብቻ የሚተው ተግባር ባለመሆኑ በየደረጃው የህፃናት መብትና ደህንነት እንዲረጋገጥ ተገቢውን በጀት መመደብ እንደሚገባም ውስጥ ግንዝበዋል። በኢትዮጵያ ደረጃ ይህንን ስራ ለመስራት ለሚፈልጉ ሁሉ ድጋፍ ለመስጠት ሌሎችንም በማስተባበር ትልቅ ስራ ለመስራት እቅዱ ነው። በህፃናት አያያዝ ላይ የመብት ችግሮች እና በጋራ በመሆን ለአንዴም ለመጨረሻ ጊዜም ሊሆን የሚችል ነገር መሰረት ጥለን በጋራ ተነጋግረን ችግሩን በጋራ ተረተነው ልንቀርፈው ይገባል። የመድረኩ ተሳታፊዎች የህፃናት ጉዳይ የማይመለከተው አካል ብሎም ሴክተር መስሪያ ቤት እንደሌለ ጠቁመው የነገ ሀገር ተረካቢ ህጻናት በአካልና አዕምሮ እንዲበለጽጉ የህፃናት ጉዳይ ተገቢውን ትኩረት ሰጥተው እንደሚሰሩ አረጋግጠዋል። ሀገር ትዳን ከተባለ ነገ ሀገር በግሯ ትቁም ከተባለ በህጻናት ላይ መስራት ምንም አማራጭ የለው ነገር ነው። እሱ ላይ እኔ ቀጣይም የቅድ አካል አድርገን በመደበኛ ብቻ ሳይሆን ልዩ እቅድ አዘጋጅተን ተግባራዊ የምናደርግበትን ስርዓት ተከትለን መሄድ መቻል አለብን የሚል ነገር አለኝ። ይህን ለመስራት እኔ የዛሬው መድረክ አጋዥ ነው። ህፃናት ነገ የሀገር ተረካቢ ናቸው። ሶ ህፃናት ላይ ኢንቨስት ማድረግ ማለት ሀገር ላይ ኢንቨስት ማድረግ ነው የተባለው፣ ከዚህ አንፃርም ማየት እንችላለን። የተባለው ነገር ትክክል ነው። የህጻናት መብትና ደህንነት ለማረጋገጥ ሀብት ለማሰባሰብና በጉዳዩ ላይ ማህበረሰቡ በቂ ግንዛቤ እንዲጨብጥ የሚዲያና የኮሚኒኬሽን ተቋማት በማሳተፍ በቅንጅት መስራት እንደሚያስፈልግ ጠቁመዋል። በዋናነት ይህ ተቋምም እራሱን ችሎ የህጻናት ጉዳይ በአግባቡ በጀት ሊኖረው ይገባል። አሁን መንግስት እየመደበ ነው። በጀት በቂ ነው አይደለም፣ ያው እድገታችን ነው የሚወሰነው። እሱን የበጀቱ ሁኔታ ኮሚኒኬሽንና ሚዲያ ሳይኖር ያው ማህበረሰባዊ ለውጥ ማምጣት አይቻልም። ይህ ስንሰራ ነው ህብረተሰቡ ጋር ተደራሽ መሆን የሚችልና ማህበረሰባዊ ለውጥ ማምጣት የምንችለው ህጻናት ላይ የምንሰራው ስራ በደንብ ትልቅ ትኩረት መስጠት ያስፈልጋል። የህፃናት ጉዳይ የሁላችንም ነው የሚለውን ነገር እኔ በደንብ ማየትም ጭምር ስለሚያስፈልግ ማለት ነው። ለሴቶችና ህጻናት ወይም ለትምህርት ለጤና ለፊት ለተወሰኑ ተቋማት የሚሰጥም ጉዳይ አይደለም። የህፃናት በጀት መመደብ አስፈላጊነት እንዲሁም በመብቶቻቸውና ጥበቃ ዙሪያ የተዘጋጁ ሰነዶች በክልሉ ሴቶችና ህፃናት ቢሮና በዓለም አቀፍ የህፃናት አድን ድርጅት እንዲሁም በስልጤ በምስራቅ ጉራጌና በጉራጌ ዞን ሴቶችና ህፃናት ጉዳይ መምሪያዎች ለታዳሚው ለውይይት ቀርቦ ልምድ ተወስዶበታል። በመርሃ ግብሩ ከክልሉ ሴክተር መስሪያ ቤቶች ከዓለም አቀፍ የህፃናት አድን ድርጅት ከጉራጌ ህዝብ ራስ አገዝ ልማት ድርጅት ጉራልድ ከስልጤ ከምስራቅ ጉራጌና ከጉራጌ ዞኖች ጥሪ የተደረገላቸው የስራ ኃላፊዎችና ና ባለድርሻ አካላት ተሳትፈዋል።